ዛሬ ምሽት የ 14 ተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች ምሽት አራት ሰዓት ተኩል ሲል በሁለት ጨዋታዎች የሚጀምሩ ይሆናል። እንዲሁም ደግሞ ምሽት አምስት ሰዓት ከሩብ ሲልም ቀጥለው ጨዋታዎች ይካሄዳሉ። በክራቨን ኮቴጅ ፉላሞች የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የሚገጥሙ ሲሆን በተመሳሳይ ሰዓት ቼሪዎቹ ቦርን ማውዞች በሜዳቸው ቫይታሊቲ ስቴዲየም ኤቨርተንን የሚገጥሙበት ጨዋታ ይጠበቃል። እንዲሁም ደግሞ ምሽት አምስት ከሩብ ሲል በምሽቱ ተጠባቂ የጨዋታ መርሃ ግብር ሴንት ጄምስ ፓርክ ላይ በዕለተ ቅዳሜ ኤቨርተንን በሜዳው አራት ለአንድ ማሸነፍ ማሸነፍ የቻሉ ኒውካስትል ዩናይትዶች ቶትናም ስፐርስን ያስተናግዳሉ። ሊስ ዩናይትድን በኢትሃድ ለማሸነፍ የመጨረሻ ደቂቃዎች መጠበቅ ግድ ያላቸው ውሃ ሰማያዊዎቹ ማንቸስተር ሲቲዎች ባለፉት ከፉላም ጋር ባደረጓቸው አራት ጨዋታዎች ሁሉንም የማሸነፍ የበላይነት ሲኖራቸው የዛሬ ምሽቱንም ጨዋታ ወደ ክራቨን ኮቴጅ አምርተው ሙሉ ሶስት ነጥብ የመውሰድ ትልቅ ዕድል እንዳላቸው እየተነገረላቸው ይገኛል። የማርኮ ሲልቫ ቡድን በፕሪምየር ሊጉ ተከታታይ ድሎችን ማድረግ የቻለ ሲሆን በዕለተ ቅዳሜ ወደ ቶትናም ስቴዲየም የማቅንተው ያሳኩት ሙሉ ሶስት ነጥብ ደግሞ ቡድኑን የማሸነፍ ስለ ልቦና እንዲያገኝ ሊያደርገው ይችላል ተብሏል። ማንቸስተር ሲቲዎች የዛሬ ምሽቱንም ጨዋታ ያለ ሮድሪ እንደሚጫወቱ ፔፕ ጋርዲዮላ ለሶስት ደቂቃ ያህል በቆየበት ፕሬስ ኮንፈረንሱ ላይ ይፋ ያደረገ ሲሆን ፔፕ ጋርዲዮላ ሊድስን በገጠሙበት ሰዓት ጨዋታው ከመጠናቀቁ በፊት በኤርሊንግ አላንድ ላይ ሲጮሁበት ስለነበረው አጋጣሚ ተጠይቆ የነበረ ሲሆን ሁሉም ሰው ንቁ እንዲሆን እፈልጋለሁ። ሁል ጊዜም እጮሁባቸዋለሁ። ኤርሊንግ ላይ ጮኋለሁ፣ ቼርኪ ላይ ጮኋለሁ፣ ማርሙሽም ላይ ጮኋለሁ ፎደ ላይ ስጮ ትመለከቱኛላችሁ። ለምን እንደሆነ ታውቃለ። ጨዋታው ማሸነፍ እፈልጋለሁ። እነሱ ከተኙ ግን ችግር ውስጥ እገባለሁ ሲል ተደምጧል። ሲቲዝኖቹ እንደሚታወሰው ባሳለፍነው ሳምንት ድል አረጋው ቼልሲ ከአርሰናል ጋር ነጥብ መጋራቱን ተከትሎ ወደ ሁለተኛ ደረጃ ከፍ ማለት የቻሉ ሲሆን የዛሬውን ጨዋታም መርታት የሚችሉ ከሆነ ከመሪው አርሰናል እስኪጫወት ድረስ በመካከላቸው ያለውን የነጥብ ልዩነት ወደ ሁለት እንዲጠብ ማድረግ ይችላሉ። በአንጻሩ ከዚህ ጨዋታ ኮቴጀርሶቹ ሶስት ነጥብ ማግኘት ደረጃቸው እንዲያሻሽሉ ይረዳቸዋል። በሌላ የምሽቱ ተጠባቂ የጨዋታ መርሃ ግብር በሴንት ጀምስ ፓርክ ኒውካስትል ዩናይትዶች ቶተናምን የሚገጥሙ ይሆናል። በተለያየ የቡድን ስሜት ላይ ሆነው የሚገናኙት ሁለቱ ቡድኖች ዛሬ የሚያደርጉት ጨዋታ በሊጉድ የደረጃ ሰንጠረዥ የጎላ ልዩነት እንዲኖር ያደርጋል ተብሎ ይጠበቃል። ኒውካስትል ዩናይትዶች በሊጉ ባለፉት ሁለት ሳምንታት ጥሩ የሚባል ጉዞን ማድረግ ሲችሉ በኤልዲንግስን ስታዲየም ኤቨርተንን በለተ ቅዳሜ ከፍጹም የበላይነት ጋር አራት ለአንድ ማሸነፋቸው የሚታወስ ሲሆን በጨዋታው ላይ በሜዳው ፈታኝ የነበረውን ያሸነፉበትን መንገድ ከበርካቶች ዘንድ ትኩረት እንዲሰጣቸው ያደረገ ሲሆን የኤዲ ሃውን የጨዋታ እቅድና አቀራረብ ያስደነቀ ነበር። በአንጻሩ ስፐርሶች በሜዳቸው በፉላም የገጠማቸው የሁለት ለአንድ ሽንፈት በሳምንቱ ካልተጠበቁ ውጤቶች መካከል የነበረ ሲሆን ከወዲሁ የአሰልጣኙንም ወንበር እየተነቃነቀ እንደመጣ በርካቶች ሲናገሩ ነበር። ምክንያቱም ገና ካሁኑ አምስት የሊግ ሽንፈቶችን ቀምሰው ከሊጉ ወገብ በታች ለመቀመጥ ተገደዋል። ታዲያ ዛሬም ለየትኛውን ቡድን ፈታኝ ወደ ሆነው ነው ሴንት ጀምስ ፓርክ ሲያመሩም ትልቅ ፈተና እንደሚጠብቃቸው ሲገመት በርካቶችም ለማክፒሶቹ ኒውካስትል ዩናይትዶች ካሉበት ጥሩ አቋም አንጻር ተነስተው ግምታቸውን ሲሰጡ ነበረ። ስፐርሶች ካደረጓቸው ያለፉት ጨዋታዎች ሶስቱን ተሸንፈው ሽንፈት ሲከናነቡ አንድ ብቻ በማሸነፍ በቀሪ አንድ ጨዋታ አቻውተዋል። በአንጻሩ ኒውካስትል ዩናይትዶች ሶስት አሸንፈው ሁለት ጊዜ ሽንፈት ሲቀምሱ የዛሬውን ጨዋታ የሚያደርጉ ይሆናል። ለቶተናም እንደ ዶሚኒክ ሶላንኬ፣ ዴያን ኩሉሼቭስኪ፣ ዮቬስ ቢሶማ የመሳሰሉ ተጫዋቾች አሁንም ከቡድኑ ጋር በ ጉዳት ምክንያት አብረው አይገኙም። በኒውካስትልም በኩል ግብ ጠባቂው ኒክ ፖፕ ጉዳት ላይ መሆኑን ተከትሎ አሮን ራምስዴል በቋሚነት እንደሚጀምር ይጠበቃል። የቡድኑ አዲስ ፈራሚ ዮሀን ዊሳም አሁንም ጉዳቱ ላይ አለማገገሙን ተከትሎ በጨዋታው ላይ አይሰለፍም። ሁለቱ ቡድኖች በሊጉ የደረጃ ሰንጠረዥ በግብ ክፍያ ተበላልጠው ቶተናም 12ኛ እንዲሁም ደግሞ ኒውካስትል ዩናይትድ 13ኛ ደረጃ ላይ ሊቀመጡ ችሏል። ዛሬ ምሽት አምስት ሰዓት ሲል ዳግም በአዲስ መልክ በተገነባው የባርሴሎና ስቴዲየም ስፖቲፋይ ካምፕ ኑ የካታላኑ ቡድን ባርሴሎና የዴጎ ሲሞኒውን ቡድን አትሌቲኮ ማድሪድን በ15ኛ ሳምንት የስፓኒሽ ላሊጋ የጨዋታ መርሃ ግብር የሚገጥም ይሆናል። የሊጉን መሪነት በእለተ ቅዳሜ ሪያል ማድሪዶች ከመጫወታቸው በፊት ማግኘት ችለው ከዛም በኋላ ማድሪዶች ከጄሮና ጋር ነጥብ ሲጋሩ በዛው በመሪነታቸው የዘለቁት ባርሴሎናዎች በሪያል ማድሪድ ሽንፈትን ከቀመሱ በኋላ ምንም አይነት ነጥብ በሊጉ ያልጣሉ ሲሆን ተከታታይ አራት ድሎችን አድርገው ዛሬ አትሌቲን የሚገጥሙ ይሆናል። በድንቅ አቋም ላይ የሚገኙት የሲሞኒ ልጆች ባለፉት አምስት የሊግ ጨዋታዎች ሁሉንም ማሸነፍ የቻሉ ሲሆን ሁሉንም በአስገራሚ አቋም ላይ ሆነው መገኘታቸው የበርካቶችን ትኩረት እንዲያገኙ ሁለቱንም ቡድኖች ያደርጓል። በታሪክ ከዚህ ቀደም ሁለቱ ቡድኖች ሲገናኙ ባርሴሎናዎች 113 ጊዜ ማሸነፍ የቻሉ ሲሆን አትሌቲኮ ማድሪዶች 82 ጊዜ የካታላኑ ቡድን መርታት ችሏል። ቀሪ 58 ግንኙነቶች ደግሞ በአቻ ውጤት ሊጠናቀቁ ችሏል። ከጨዋታው በፊት የባርሴሎና አሰልጣኝ ሀንስ ዲተር ፊሊክ የተለያዩ ጥያቄዎችን በጋዜጣዊ መግለጫ ሰዓት ላይ ተጠይቀው የነበረ ሲሆን ሲሆን ከነዛ መካከል ባሳለፍነው ሳምንት ከራፊኒያ ጋር ከጨዋታው መጠናቀቅ በኋላ አብረው ያወሩት ጥያቄ ላይ ጥያቄ ተነስቶላቸው የነበረ ሲሆን ጥሩ አስቂኝ ነገር ነበር። በዚያ ቪዲዮ ላይ ማን እንዳዘንኩኝ ለመጀመሪያ ጊዜ እንደገለጸው አላውቅም። ግን ተበሳጭቼ ነበረ። ብዙ ኳሶችን አተናል፣ እንዲሁም ከተጠባባቂ ወንበር ሁለት ቀይ ካርዶች ስለተሰጡን ተበሳጭቼ የነበረ። ስለዚህ በእያንዳንዱ ጊዜ ዞር ብዬ ቡድኔ እንዲረጋጋ መጠየቅ ነበረብኝ። ሶስተኛው ጎል ስናስቆጥር ማርከስ ሶርግ ከሜዳ እንዲወጣ ተደረገ። እናም ከሱ ጋር እየተከራከርኩ ነበረ። ማርከስ ጓደኛዬ ነው እናም በቡድኑ ውስጥ ለእኔ በጣም አስፈላጊው ሰው ነው የቤተሰብ አካል ነው። ስለዛ ክርሳ ነሳ ነበር ሲሉ ሀሳባቸውን ሰጥቷል። ስለ አትሌቲኮ ማድሪድን መቅጠም ደግሞ ተጠይቀው የነበረ ሲሆን ከዚህ ቡድን ጋር በከፍተኛ ደረጃ መጫወት አለብን። በአውሮፓ ካሉት ምርጥ ቡድኖች አንዱ ነው። ብዙ ጥራት ያለው ነው። በዝውውር ገበያም ያንን ደረጃ ከፍ አድርገዋል። ሲጫወቱ ማየት እወዳለው። በጣም ጠንካራ ማጥቃት አላቸው ሲል ሀሳቡን ሰጥቷል።